የያዕጁጅና የመእጁጅ አስደንጋጭ ታሪክ ከታሪክ ማህደር እስከ ፍጻሜው ዘመን ድረስ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ውድ የኢስላሚክ ህብ ቤተሰቦች ዛሬም ልዩ በሆነ ታሪክ ተገናኝተናል። ከዛ በፊት ግን ታላቁን ነቢይ ዓለይህ ሰላም የምትወዱ ከሆነ ላይክ አርጉ፣ በኮሜንት ላይ ሰለዋት አውርዱ። ሸይጣን ይህን ከማድረግ እንዲከለክላችሁም አትፍቀዱ። በጥልቁ የታሪክ ማህደር ውስጥ ስማቸው ሲነሳ ፍርሃትን ሲወሳ ደግሞ ምድርን የሚነጥ ድንጋጤን የሚያጭሩ ሁለት ህዝቦች ነበሩ እነሱም የእጁጅና መእጁጅ በመባል ይታወቃሉ ታሪካቸው የኃይልና የጥፋት የጭቆናና የማን አለብኝነት ነበር በዙሪያቸው የነበሩትን ደካማ ህዝቦች እንደ ሰደድ እሳት እየወረሩ ለምለሙን አጭደው የደረቀውን ለቅመው የሰው ልጅንም ሳይቀር ስጋውን በልተው ምድርን ባዶ ያስቀሯት ነበር እነዚህ ህዝቦች በቁጥራቸው ብዛት ከዋክብት የሚፎካከሩ በክፋታቸው ጥልቀትን የማይፈሩ በግፍና በጭካኔ ምድርን ያናወጡ ነበሩ አንደኛቸው እስከ ሺ የሚደርሱ ልጆችን

ታዲያ ታሪካቸው የኃይልና የጥፋት የጭቆናና የማናለብኝነት ነበር። በዙሪያቸው የነበሩትን ደካማ ሕዝቦች እንደ ሰደድ እሳት እየወረሩ ለምለሙን አጭደው የደረቀውን ለቅመው የሰው ልጅንም ሳይቀር ሥጋውን በልተው ምድርን ባዶ ያስቀሯት ነበሩ። እነዚህ ሰዎች መከራቸው ወደር አልባ፣ እንባቸውም እንደ ወንዝ ሆኖ ሲፈስና ተስፋቸውም ሲሟጠጥ አላህ በእዝነቱ ጻድቁን ንጉሥ ዙልቀርኔንን ወደ ምድራቸው ላከላቸው። የተጨቆኑት ሕዝቦችም ዙልቀርኔንን በለቅሶና በዋይታ ተማጸኑት። ይህንንም

ዘመናትን የሚሻገር ታላቅ ግድብን ገነባ። ያኔ የክፋት ጎርፍ ተገደበ፣ የጥፋት ነበልባልም ለጊዜው ከሰመ። የእጁጅና መእጁጅም ከግድቡ በስተጀርባ ታጠሩ። ነገር ግን ታሪካቸው በዚህ አላበቃም ነበር። ይህ ክስተት የመጨረሻው ዘመን ታላቅ የድራማ መቅድም ነበር እና ዛሬም ድረስ በየዕለቱ ግድቡን በምላሳቸው እየላሱ በጥፍራቸው እየጫሩ ለማፍረስ ይሞክራሉ። ሊያፈርሱትም ሲቃረቡ መሪያቸው ነገን ጨርሰዋለን ይልና ሲመለሱ በአላህ ተአምር ግድቡ ከበፊቱ የ በበለጠ ጠንክሮ ያገኙታል። ታዲያ ይህ ስቃይና ጥረት ለዘመናት ቀጠለ ይቀጥላልም። በመጨረሻም አላህ የፈቀደለት ቀን ሲደርስ መሪያቸው በአላህ ፍቃድ ወይም ኢንሻአላህ ነገ እንወጣለን በማለት ይችን የተቀደሰች ኢንሻአላህ የምትለዋን ቃል ይጠራል። ያኔ የተዘጋው በር ይከፈታል፣ የታጠረው ጎርፍም ይፈታል። ይህንንም ቅዱስ ቁርአን እንዲህ ሲል ይገልጸዋል። ሀታ ኢዛ ፉትሐት የእጁጁ ወመእጁጁ ወሁም ሚን ኩል ሐደቢን የንሲሉን የእጁጅና መእጁጅም ግድባቸው በተከፈ

እነርሱም ከየተረተሩ ሁሉ እየተንደረደሩ ሲወጡ ይላል። ታዲያ እነዚህ ፍጡሮች መውጣታቸው የምድርን ፍጻሜ ከሚያበስሩት አስፈሪ ምልክቶች አንዱ ነው። ከቁጥራቸው ብዛት የተነሳ የጠበሪያን ባህር ሲያገኙ ያን ሁሉ ግዙፍ ውሃ እንዳልነበር አመድ ያደረጉታል። ሁኔታውን ታላቁ ነቢይ ዓለይህ ሰላም እንዲህ ሲሉ ይገልጹታል ፈየሙሩ አዋኢሉሁም አለ ቡሐይረት ጠበርያ ፈየሽረቡነ ማ ፊሃ ወየሙሩ አኪሩሁም ፈየቁሉነ ለቀድ ካነ ቢሃዚህ መረተን ማኡን። የመጀመሪያዎቹ ሰራ ታቸው በጠበሪያ ባህር ዳርቻ ሲያልፉ ውሃውን ሁሉ ጠጥቶ ይጨርሱታል። የመጨረሻዎቹም ሲደርሱ በእርግጥ በዚህ ቦታ በአንድ ወቅት ውሃ ነበር ይላሉ። ይኸውም ምን ያክል አውዳሚ መሆናቸውን የሚያሳይ ነው። ታዲያ ጥፋቱ በዚህ የሚቆም አይደለም። በምድር ላይ የሚገኘውን አረንጓዴና ደረቅ ነገር ሁሉ ያወድማሉ። ረሀብም ጥማትም ይሰፍናል። በትዕቢታቸው ጫፍ ላይ ደርሰው በምድር ያሉትን ጨርሰናል፣ አሁን ደግሞ የሰማይ ነዋሪዎችን ንግደል በማለት ቀስቶቻቸውን ወደ ሰማይ ይወረውራሉ። አላህም ለማታለያ ይሆን ዘንድ ቀስቶቻቸውን በደም የተነከሩ አድርጎ ይመልስላቸዋል። ያኔ በነሱ አስተሳሰብ አህለ ሰማዕን አሸነፍን ብለው በደስታ ይፎክራሉ። ታዲያ በዚህ የጨለማና የተስፋ መቁረጥ ሰዓት ነቢዩላህ ዒሳ ዓለይህ ሰላም እና ጥቂት አማኞች በጡር ተራራ ላይ ተሸሽገው ወደ አላህ በእንባ ተሞልተው ዱዓን ያደርጋሉ። አላህም ዱዓቸውን ሰምቶ ያን ሁሉ ግዙፍ ኃይል በቅጽበት የሚያጠፋ መፍትሄን ይልካል። ታላቁ ነቢይ ዓለይህ ሰላም የመጥፋታቸውን ሁኔታ ሲገልጹ ፈዩርሲሉ ላሁ ዓለይህም ፊ ሪቃቢሂም ፈዩስቢሁነ ፈርሳ ከመውት ነፍሲን ዋሒደቲን ይላሉ። አላህም በአንገቶቻቸው ላይ አልነፍ የተባለን ትል ይልክባቸዋል ሁሉም እንደ አንድ ነፍስ በአንድ ጊዜ ይሞታሉ ሲሉ ያስረዳሉ። ታዲያ ያ ሁሉ ግዙፍ ሰራዊት፣ ያ ምድርን ያሸበረ ኃይል በአንዲት ቅጽበት ይወድቃል። ምድርም በበሰበሰው ሬሳቸውና በአስከፊ ግማታቸው ትሞላለች። በድጋሚ ነቢዩላህ ዒሳና ተከታዮቻቸው ወደ አላህ ሲማጸኑ እንደ ግመል የገዘፈ አንገት ያላቸው ግዙፍ አዋ ድጋፍ መጥተው ሬሳቸውን እያነሱ አላህ ወደ ፈቀደው ቦታ ባህር ውስጥ ይወረውሩታል። ከዚያም ምድር እንደ መስተዋት እስክታበራ ድረስ በንጹሕ ዝናብ ትታጠባለች። ከዚያ በኋላ በምድር ላይ ታይቶ የማይታወቅ በረከትና ሰላምም ይሰፍናል። አንዲት ሮማን ለአንድ ትልቅ የሰዎች ስብስብ ስትበቃ፣ የአንዲት ላም ወተት ለአንድ ሙሉ ጎሳ ትበቃ ነበር። በመጨረሻም ይህ የበረከት ዘመን ካለፈ በኋላ አላህ የመጨረሻዎቹን ምዕመናን ነፍስ በልስልስ ንፋስ ይወስድና በምድር ላይ ክፉዎቹ ብቻ ይቀራሉ። እነሱም እንደ አህያ በየመንገዱ